እዩ ጋይስ ሩታዬ ፏ ዝንጥ ፈታ እያለች ትገኛለች በሆነ ቻናል ላይ ተለጥፋለች እና ሙሉ ላመጣው ነበረ ነገር ግን ሙዚቃ አለበት ማምጣት አልችልም በሰው ቻናል ላይ ተለላለች በዛው ደግሞ ቆርጬ ላመጣ ነበረ ብዙ ያው ፕሮሰስ ስላለው የኮፒራይት እራት አልሆንም ብዬ ብቻ ይዤ መጣሁ እና ሩታዬ ፏ በይልን የእኔ ውድ ዘና በይ ሌላ ደግሞ አብርሃም እውነት ለመናገር ከአብርሃም ጋር ተገናኝተናል እሱም ምንድነው ለምንድነው ይህንን አክል ነገር የሚፈጠረው ለምንድነው አንደኛ እራሱ ራሳችሁ መታስከብሩ ሲቀጥል ደግሞ በእናንተ ስም በመጥፎ ንግግር ሰው መቶ የሚነግድባችሁ ሰው በሙሉ ለምንድነው ስርዓት የማታስይዙት ለምንድነው ቻናል የማታዘጉት ብዬ ጠይቀዋለሁ፣ እጠይቃለሁ። ለምንድነው ቻናል ይዘጋ ለምንት ያለሽ ልትሉኝ ትችላላችሁ ብዙዎቻችሁ። እና ታዲያ ሰውን ልጅ ክብሩን ዝቅ ተደርጎ ሲሸቃል በዝም ብለው ያለ እንዴ ነውር የሚባል ነገር አለ። እና አላዘጋም ብለዋል። አላዘጋም፣ በጭራሽ የሰውን ቻናል አልነካም። የትኛውም ሰው የስራ ይለወጥ ያገኝ፣ እኔ የደረስኩበት ቦታ ይድረስ። አላዘጋም አለ ማለት ነው። ኦኬ አላዘጋም ካልክ ከሆነ ሩታ እንድትሰደብ አንፈልግም። አንተ ክብርህን የማትፈልገ ከሆነ አንተ እንድትሰደብ በየጊዜው የምትፈልግ ከሆነ ሩታ እንድትሰደብ ግን አንፈልግም አልኩት። እኔ ደግሞ አንድን ሰው ያንን ሰው ሕሊናውን ፈቅዶት ከተሳደበ እኔ ምን ላድርገው? ምን ማድረግ እችላለሁ? እኔ ማስተካከል ያለብኝ የራሴ ጉዳይ አስተካክላለሁ። ከዛ ውጪ ግን ከሰደበኝ ብዬ ተነስቼ ቻናሉ ላዘጋ አልችልም ብሎ እርፍ አለላችሁላችኋለሁ ውድ ቤተሰቦች። ነገር ግን መጨረሻም አካባቢ አንዴ ወጥቼ እና እናገራለው እንደዚህ አይነት ነገር በህይወት እየመጣ ብዙ ነገር እየመጣ ነው። ህይወት እየበጠበጠ ያለው ወይም ደግሞ ህይወቴን እያበላሸ ያለው ነገር ግን ከአሁን በኋላ ደግሞ ራሴን የራሴ መረጃ ማስረጃ ምንድነው እና እርምጃ ልወስድ እችላለሁ። በመቀጠል ደግሞ ወጥቼ እናገራለሁ ብለዋል። ከዚህ በፊትም ወጥቼ እናገራለሁ እናገራለሁ ብሎ ስለ ቻናል ብቻ ነው በሱ የተከፈተ ቻናል ብቻ ነው የተናገረው እንጂ ስለሌላ ስለ ክብራቸው የሚሳደባቸው ሰዎችን በጭራሽ መልስ አልሰጠን። ካስታወሳችሁ ከሆነ ዱባይ ላይ እያለ መሰለኝ፣ አዎ እሱ የዛኔ ነው እንደዛ ያሉት። ከዛ ውጪ ቻላላ እርምጃ የወሰደ ነገር የለም። ሁሉም ራሱ አስከብሮ ነው የሚኖረው እና አላዘጋም አለ። ውድ ቤተሰቦች እውነት ለመናገር ሌላም ሰው ነበረ እና ታዲያ መስከመቼ ነው ራስን የማታስከብር እየተባለም ነበረ ያኔ። በቃ ንዴት ንዴት ነው የሚለው፣ ባጭሮ ማለት ነው ይናደዳል፣ ይበሳጫል። ይህንን እኮ የሚያበሳጭ ነገር አይደለም። እና ታዲያ ሚስትህን ያረገዘችው ልጅ እኮ የእኔ ነው ብሎ መተዋል። አንድ ጎረምሳ አይደለም አንድ ጎረምሳ መጣና የእኔ ነው ያንን ልጅ ብሎ እኮ ተናግረዋል። አያቸው አይደለ? ውድ ቤተሰቦቼ ስለዚህ እንደዚህ ስትባል ደግሞ እኛ አንፈልግም። በቃ እናንተ ክብራችሁ ምንም ካላሳሰባቸው፣ እኛ ደግሞ ያስጠላናል፣ እኛ ዘገነናል። አንድ ሰው እኛ ኮ እናንተ ወደንና ፈቅደን ነው የምንከተላችሁ። ስለዚህ ስርአትህን ይዘህ የምታስከብራት ከሆነ አስከብራት፣ ራስህን የምታስከብር ከሆነ አስከብር። ለምን ሁሌ እስከ መቼ ነው የኔ ልጅ ነው። ትናንትና ያቺ ልጅ ደግሞ አርግዥ ያለው ብላ መጣች። ገና ቀጣይም ትመጣለች ተብላችኋል። ጋይስ የምሬ ነው ብላችሁ ውሸቴን እንዳይመስላችሁ፣ ቀጣይም ትመጣለች። ይሄ ደግሞ አምናችሁ ተቀበሉ፣ እንደምትመጣ ማለት እቺ ብቻ ሳይሆን ሌላ የወለደች ትመጣለች። አንዲቷ ልጅ ይዛ ትመጣና ይህው ወልጅ ያለው ከአብርሃም ትላለች። ትላንት ነው ያው፣ አርግዛለች አደለ? አዎ፣ ጨርቅ ጠቅጥቃ የመጣች ይመስለኛል። ሆዳ ከፍ ብለዋል። ህን አላቅም እና አርጉዝም ትሆንም አላቅም እና፣ ለማንኛውም አብርሃም ራስህን ማስከበር ካቃተ ወይም ደግሞ ዝም የምትል ከሆነ ሩታን ግን እንድታስከበ ብራት እንፈልጋለን ማለት ነው ባጭሩ። ምክንያቱም ብዙ ተነግዶባታል። በክብሮዋ በማንነትዋ በቤተሰቦቿ ተሰድባ ተረግጣ ተነግዶባታል። ነገር ግን አሁን ላይ ጭራሽ በልጅ መጥተው የኔ ነው ልጇ እናንተ እናንተ እኔ በሆን ወላሂ ማድሬ እኔ ምን እንደማደርግ እኔ ሰው እንደዚህ ይለኝና ባለፈው ራሱ የሆነች ችል ይሰድበኝ አልነበረ? ቆይተዋል ባለፈው የሚባል ነገር አይደለም። አመት አይሆንም ብላችኋል። እኔ አላቅም፣ ስምንት ወር ወይ ዘጠኝ ወር ቢሆን ነው። እኔ እውነት ለመናገር ክፉ ነገር ራሱ አስቤ ነበረ የዛኔ። ምክንያቱም እሱ ክፉ ነገር ምንድን ነው ያሰብኩኝ? ሊንኳን ሊንኳን ይዤ ለሰዎቼ ልሰጣቸው ማለት ነው። የምሬ ነው ምላችሁ፣ ያንን ሊንክ ይዤ የተናገረችው ንግግር ቢዲ በአረብኛ አስገልብጬ ነገር ላመጣ አንድ ሁለት እያልኩኝ ነበረ። ጓደኛዬ ናት አርፈሽ ቁጭ በይ አበሻ ናት። ስለዚህ እሷ ተሳስታለች ብለች ልትሳሳች ነው። እነሱ እኮ ወደኋላ አይሉ፣ ምክንያቱም የተናገረችው ቃላት በጣም መጥፎ ቃል ስለሆነ ጀምር በሱ አራሱ ወደ ኋላ ላይ አልነበረም። እኔ ሊንኳን ሰጥቻቸው ጉዳ አደርጋ ነበረ ገባቸው አይደለም። ስለዚህ እዚህ ጋር ራስን ዝቅ አድርጎ ለምን ለማንተ ብሎ ነው እና ለማንኛውም እስኪ መልስ ሰጣ። ያኔ አንዴ እናገራለሁ ወጥቼ ብሏል። ባለፈውም እንደዚህ ወጥቼ እናገራለሁ ብሎ ምንም የተናገረ ነገር የለም። አሁን ከሁሉም ከሁሉም አብርሽ ወንድ ነው፣ ባይዘወይ፣ እሱ ወንድ ነው። የፈለገ ነገር ቢባለ ራሱ ችግር የለውም። እሷ ግን ሩታ ሴት ናት። ቤተሰቦቿም ይሸማቀቃሉ እንደዚ አይነት ነገር ሲባልባት ሲወራባት። እራሷም ነገ ልጆቿን አንደኛ በቃ ሴትነታችሁ ይፈታተናቸዋል። ሴትን ልጅ ውፍ ሴትን ልጅ ፈተና ት እውነት ለመናገር ምክንያቱም ብዙ ነገር አለ። ሰው ልጅ ትዳሩ ሰምሮለት አይኖርም። መበተነ የሚባል ነገር አለ። ከተበተነ ደግሞ ከከሌ ጋ እንደዚህ በነበረች ሰዓት እንደዚህ አድርጋ ነበረ ከሌላ ሰው ጋር ነው የምትባሉት። አያምጣውና ከአብርሃም ጋር ቢለያዩ ከዛ ወልዳች ልጅ ከዛ በኋላ ሰው ምንድ ነው ስም ይሳይ ማተች ልጅ ይሄን ልጅ ወይ የወለደች እኮ ከሌላ ሰው ነው እንደዚህ ጊዜ እንደዚህ ብሎ እኮ የሆነ ጎረምሳ ወጥቶ ተናግሮ ነበር ነው የምትባለው። ስለዚህ ማሰብ ያለባችሁ ዛሬ ላይ የተወራው ብቻ ሳይሆን ለስድብ ሩጫ ሳይሆን መሄድ ያለባችሁ ይሄ ነገር ባጭሩ ይቁም ብላችሁ ማስቆም ነው ያለባችሁ። እሺ፣ ባጭሩ ማስቆም አለባችሁ እንጂ ዝም ብላችሁ አትበሉ። የሆነ እንትን ከብት ይመስል ማለት ነው። እና ይሄ ነው የምለው። እኔ ውድ ቤተሰቦች ማሰብ ያለባችሁ ለነጌ ህይወትዋ እቺ ሴት ልጅ እውነትም የማደንቃት የምደግፋት ከሆነ ነጌስ ለምሳሌ የሆነ ነገር ቢፈጠር እንዲ አንድ እኮ አንዳንድ ሰው እኮ በትዳሩ አይዛለቅም፣ እና ወልደን ልንለያይ እንችላለን፣ ሳንወልድም ልንለያይ እንችላለን። ስለዚህ ነጌ ቀን ደግሞ ልጅ ራሱ ተወልደ ይሄ ጎረምሳውን የሩታና ይሄ ጎረምሳ የተናገረው ንግግር የሆነ ነገር በአብርሃምና በሩታ መሐል የሆነ ነገር ቢፈጠር ከዛዝ ይሄ ልጅ እኮ የከኔ ነበረ፣ ከዚህ በፊት እኮ የሆነ ጎረምሳ ሳወጣው እንደዚህ እንደዚህ ብሎ ነበረ፣ ልጅ እኮ የኔ ነው ብሎ ነበረ ነው የምትባለው። ስለዚህ ማሰብ ያለባችሁ ያንን ነው፣ የሆነ ጭንቅላታችሁ በሰል አድርጎት። እሺ፣ በሰል ማለት ነው እኔ ቀጥል ነው የምለው ነው ለመናገር። እንደዚህ አይነት ነገር ሲመጣ ልጅቷ ላይ ሲነገድ የሆነ ያልሆነ ነገር ሲወራባት ያናድደኛል። እንደዚህ አይነት ስራም ሊሰራም አልፈልግም። እነሱ ጋር ስራ ሊሆን ይችላል ስራም ነው ነው። በቃ አይገባኝ። ምን እና ነውም ማለላችሁ ምን እኔ አላቅም አላቅም። ምክንያቱም እኔ የሆነ ሀሳብ አስተያየት ስሰጥ መታቸው የምትናገሩኝ ሰዎች ስላላችሁ ነው ይህም እላችሁና እንደዚህ አይነት ነገር ባትሰሩ ሁሌ ጭቅጭቅና ንዝንዝ ትታችሁ ወደ ራሳችሁ ብትመለሱ ሰውም ደግሞ ትዳር ስልችት እንዳይለው በታደርጉ ጥሩ ነው ብዬ አስባለሁ። እኔ ደናገር ያለው በተቻለኝ አቅም ውድ ቤተሰቦች ሰቦች ለመናገር ለምን ብዙ ሰው ትዳር ይዞ ነው እየኖረ ያለው? አይደለም ብዙ ሰው አግብቶ እየኖረ ከበፊቱ ሚስቱ ወይም ደግሞ ከበፊቱ ፍቅረኛው ሳይሆን የሚኖረው አሁን ላይ ካገባት ሴት ናት የሚኖረው። የትኛውን ወድ ስለዚህ ምንም ነገር አላየንባቸውም። ታዲያ የእናንተው አዲስ ነው እንዴ? በፈጠራችሁ በቃ ይበቃል። የምር ይበቃል። እኔ አስጠልቶኛል። እኔ እሱ ራሱ ስነገረው አላዘጋም ምናምን ሲል ይሆናል አይደል? ያበሳጫችኋል። ለምን አታዘጋም? ለምን ክብረህን ክብረህን፣ በቃ የሚስትህን ክብር አስከብር። በቃ ይበቃል አሁን ላይ። ስለዚህ ለማንኛውም ምን እንደሚል እናያለን፣ መጨረሻው ማለት ነው። ራሱን ያስከብራል፣ ሚስቱንም ያስከብር ይሁን፣ ዝምም የሚል ይሁን። አብርሃም፣ ዝም ካልክ እኮ እኛ ወደኋላ አንለብህም በነገራችን ላይ ስተትህን ስንነግርህ። ማንንም ቡችላ ተነስቶ እየጨሆብን ነው ያለው ማንንም ሰው ደግሞ መቶ አፉን እየከፈተ ይከፍትብን ነው ያለው። ቢከፍትብንም ደግሞ እጥፍ አድርጌ ከፍትባቸዋለው። እኔ እውነቴ ነው ላ እጥፍ አድርጌ ረጋግጫቸው እንዲሁም ከዚህ በፊት ያለፈ ታሪክ ራሱ አመጣለው ማለት ነው። ወደኋላ አልልም። እና ካልደፈረሰ አይጠራም እንደሚባል ድፍርስ ርስ ተደርጎ እንዲጠራ ነው ማደርገው። አያቸው አይደለ? ዩቱበር የተባለ በጠቅላላ ዛው ቡታጅራ ውስጥ ያላችሁ ድፍርስ ርስ ተደብሎ እንዲጠራ አደርገዋለሁ። ጽድት እንዲል ማለት ነው። እንዲያውም ይቅርታ ወጥተው እንዲጠይቁ ነው የምናደርጋቸው። በጉሩፕ ከፍተን፣ ጉሩፕ ከፍተን ገባቸው አይደለ? ሰው ጨምረን እንደውም ህዝብን ይቅርታ ጠይቀው ወደ ራሳቸው እንዲመለሱ ነው የምናደርጋቸው ማንነማን ናቸው ኢቱ በረዛ ቦታ ጅራ ውስጥ ያሉት በጠቅላላ አያቸው አደለ ለማንኛውም ሰላሞኑ ልንጋይስ